ቀጣይ ተናጋሪያችን ዶክተር ኃይሉ ሀብቱ ናቸው። ዶክተር ኃይሉ ሀብቱ ብዙ መተዋወቅ የሚገባቸው ምሁር ናቸው። ብዙ ስራዎችን ሰርተዋል። በኢትዮጵያ ጥናት፣ በኢትዮጵያ ታሪክ፣ በቋንቋ፣ በስነ ጽሁፍም ስፔሻሊ በትግርኛ ስነ ጽሁፍም ላይ የሰሯቸው ብዙ ጥናቶች አሉ። በተለያዩ ዩኒቨርሲቲዎችን በሀገር ውስጥም በውጭ ሀገርም በአዲስ አበባ ዩኒቨርሲቲ እና በመቀሌ ዩኒቨርሲቲም በማስተማር ስራ ላይ ነበሩ። የድህረ ምረቃ ተማሪዎችንም ጥናቶችንም ብዙ አማክረዋል። ዛሬ ለየት ያለ ርዕስ ይዘው ነው የቀረቡት ዶክተር ኃይሉ ሀብቱ እኛ የአንዲት ጥቅስ እንግዳ ታሪክ ብለን ተርጉመናት ነበር። የእሳቸው ያዘጋጇት ት ላይ የአንዲት የመጽሐፍ ቅዱስ ጥቅስ መዘዝ በሚል ርዕስ ንግግር ያደርጉልናል። በጣም አጓጊ ንግግር እንደሆነ ነው ተስፋም አድርገው ርዕሱ ራሱ ይሄን ይናገራል። ዶክተር ኃይሉ ሀብቱን ወደ መድረክ ጋብዛለሁ። ዛሬም አቀርበው በቅርብ ጊዜ ስላሳተምኩት መጽሐፍ ነው። መጽሐፉ አክሱም ኤግሊምፕስ ኢንቱ አን አፍሪካን ሲቪሊዜሽን የሚል ነው። ይሄ መጽሐፍ በጠቅላላ ወደ ከሰላሳ ዓመት በላይ ፈጅቶብኛል በዚህ መልክ ለመውጣት በፈረንጆች ሰማንያ ሰባት ዓመተ ምሕረት በኛ 1980 ማለት ነው። ኒው ዮርክ በየዓመቱ የአፍሪካ ቀንድ ጉባኤ የሚባል ነበረ። እዛ አጠር ያለች አንድ 50 ገጽ የምታክል ፕሬሊሚነሪ ኖትስ ኦን ኤንሽንት ኢትዮጵያን ሂስትሪ የሚል አቀረብ እና ዋናው ዓለማ ዓላማ የነበረው ስለ ኢትዮጵያ የሚባለው አብዛኛው የተጻፈው ውስጤን አላረካኝም። እንዳጋጣሚ አጋጣሚ አንድ የኢትዮጵያ ሊቅ አለቃ አትረሴኔ የሰው የሚባሉ እንዳጋጣሚ የፕሮፌሰር መስፍን ወልደ ማርያም ባዮሎጂካል ፋዘር ናቸው። ፕሮፌሰር ሽብሩ ተላይችን መጽሐፌን ሳያስተዋውቅ ቤተ መጽሐፍቶ መዘክር እንደዛ ይባላል። ጠይቄው ፕሮፌሰር መስፍንን እናቴ ግን አልነገረችኝም አለኝ ብሎ አለ። ያም ሆነ ይህ ግን በእርግጥ ከክቡር አቶ ሀዲስ ዓለማየሁም ከክቡር ደጃዝማች ዘውዴ ገብረስላሴም አባቱ እንደሆኑ አለቃ አስረሰኔ ሰው ሰምቻለሁ። እሳቸው የጻፉት መጽሐፍ እስከ ዛሬ ስለ ኢትዮጵያ የተጻፉትን በውጭ ሀገር ሊቃውንት የሚጠይቅና የሚቃረን ነው የመጽሐፉ ርዕስ ትቤ አክሱም መኑ አንተ አክሱም ትጠይቃለች አንተ ማነ ብላ የመጽሐፉን ርዕስ የወሰዱት በጥንት አክሱም ሥርዓተ ንግሥ እስከናጼ ፋሲል ድረስ አጼ ኃይለ ስላሴም አክሱም ሄደው የንግስ ስርዓት አካሄደው ይመስለኛል። ንጉስ ለመሆን ሲሄድ ልጃገረዶች ሶስት ሲሆኑ ሰባት አላረጋገጥኩም። አንተ ማነህ ይሉታል። እኔ እገሌ ነኝ ንጉሰ ኢትዮጵያ ይላል። አይ ተመለስ ይሉታል። እንደገና ይመጣል። አንተ ማነህ? ይሉታል። እኔ እገሌ ነኝ ሲል፣ እኔ እገሌ ነኝ ንጉሰ ኢትዮጵያ ሲል ተመለስ ይሉታል። ሶስተኛው ላይ እኔ እገሌ ነኝ ንጉሰ ጽዮን ንጉሰ ኢትዮጵያ ሲል፣ አማን በአማን እለፍ ብለው ወደ ዙፋኑ ያሳልፉታል እና እኛ አለቃ አትረሴኔ ሰው የጻፉት ክሪቲካል ሪዲንግ ዶክተር መሐመድ እንዳነሳው እሳቸው የሚሉት ይሄ በውጭ ሀገር ሊቃውንት የተጻፉት ስለ ኢትዮጵያ በሙሉ አልቀበልም ባይናቸው። በተለይ ካቶሊኮች የጻፉት የፖለቲካ አገር ለመውረር ነው። በተለይ ኢየሱሳውያን ከመጡ ወዲያ በና አጼ ሱስኒዮስ እና አጼ ገላውዲዎስ ጀምሮ ቀደም ሲልም የተጻፉት ለፖለቲካ ነው ባይናቸው። አይሁዶቹም የጻፏቸው ትንቢት ለንትን ለማለት ነው ይላሉ። እና እኔ ኬዝ የሳቸውን አንብቤ ስለነበር ስለ ኢትዮጵያ የተጻፈው ታሪክ ያጠራጥረን ጀመር። ግን ደግሞ የሳቸውን እንዳለ እንደወረደ መቀበል ስላልፈለጉ፣ የውጭ ሀገር ሊቃውንትስ ሁሉም አንድ አይነት ሀሳብ የላቸውም? ምን እያሉ ነውዬ ሌሎችንም ማየት ጀመሩኝ እና በመጨረሻ ሀምሳ ሰባት አመት በኋላ ይችን መጽሐፍ አወጣው። ይቺ መጽሐፍ እንግዲህ ምን ያህሎቻችሁ እንደደረሳችሁ አላቅም፣ ግን በኤሌክትሮኒክ እንትን እንዲደርሳችሁ የአንዲት መጽሐፍ ቅዱስ ጥቅስ መዘዝ በሚል የደረሳችሁ አላችሁ፣ ብዙዎች ኤሌክትሮኒክ አሁን ደግሞ በእንትን። ከዛ በፊት ስለ መጽሐፉ ትንሽ ባክግራውንድ ሰጠኋችሁ። አጠር ያለ ዳሰሳ ላድርግ። መጽሐፉ በዚህ ጊዜ እገሌ ነገሰ፣ ዛና ነገሰ፣ ካሌብ ነገሰ፣ እገሌ ሳይሆን ቴማቲክ ነው እና አክሱም ታይትሉ እንግሊዝኛው ግሊምፕስ ኢንቱ አን አፍሪካን ሲቪሊዜሽን እና ቴማቲክ ነው እና በአስር ምዕራፍ የተከፈለ ነው። አጠር አጠር አድርጌ አስሩን ምዕራፍ ዘጠኙን ልግለጽ። መጀመሪያው ጽሂፈ ታሪክ ነው። ሂስቶሪዮግራፊ የታሪክ አጣጣፍ ማን ጻፈው? እንዴት ተጻፈ? አብዛኛው የኢትዮጵያ ታሪክ የተጻፈልን በውጭ ሀገር ሊቃውንት ነው። ብዙዎቹ ሊቃውንትም ትልቅ አበርክቶ አድርገውልናል፣ ግን ደግሞ ብዙ አሳሳች ነገሮችም ከትበውልናል እግረ መንገድ። ስለዚህ የመጽሐፉ መጀመሪያ ላይ የጥንት ዮሐንስ አፈወርቅ የሚባል የምስራቅ አበው ከሚባሉት መጽሐፍ ከማንበብህ ጀምር ማን እንደጻፈው ከማንበብህ በፊት ማን እንደጻፈው ተመልከት፣ ይላል። እንዳጋጣሚ በሃያኛው መቶ ዓመት ደግሞ አንድ እንግሊዛዊ ታሪክ ጸሐፊም መጽሐፍ ከማንበባችሁ በፊት ማን እንደጻፈው ተመልከቱ፣ ምክንያቱም የራሱ ሶሻል አጀንዳ ሊኖረው ይችላል ይላል እና በጠቅላላው ጽህፈ ታሪክ የኢትዮጵያ በአውሮፓውያን የተጻፈ ነው፣ እና ብዙዎች የአፍሪቃ ሊቃውንታውን ምሁራን የን አጣጣፍ ዩሮሴንትሪክ ይሉታል። አውሮጳን ማዕከል ያደረገ አጣጣፍ ነው እና አፍሪቃን ማዕከል ያደረገ አጣጣፍ መጀመር አለብን ይላሉ። ሶ ይህም የአክሱም ግሊምፕስ ኢንቱ አን አፍሪካን ሲቪሊዜሽን የሚለው በመሰረቱ ኢትዮጵያን አፍሪካን ጥቁር ሕዝብን ማዕከል ያደረገ እንዲሆን ነው ሙከራው። ዋናው መሰረታዊው አንዱ የመጽሐፉ መልእክት የኢትዮጵያ ስልጣኔ የአክሱም ስልጣኔ መጤ ነው ከደቡብ አረብ የመጣ ነው የሚል ነው በዚህ ፈንታ እዚህ መጽሐፍ ላይ ማቀርበው ይህ አይደለም አገር በቀል ነው የሚል ሙግት ነው መጽሐፉ የሚያቀርበው እና ይህንንም ለማስረገጥ ከአረቢያ ጋር ከነበራት ግንኙነት በፊት ኢትዮጵያ ኮ ከጥንት ግብፅ ጋር ነበራት ለዛም ብዙ ማስረጃዎች አሉ ከአረብ ጋም ከየመን ጋም ለሚባለው ይባላል እንጂ ከየመን መጥተው ከሳባ መጥተው ኢትዮጵያን አሰለጠኑ ይባላል እንጂ የታሪክ ማስረጃ በዚህን ጊዜ በዚህ ዘመን መጡ የሚል አንድም የታሪክ ማስረጃ እስከዛሬ አልቀረበም። በአንጻሩ ግን ኢትዮጵያውያን ወደ የመን እየሄዱ ባጼ ካለብ ጊዜ እስከ ሰብ አመት ድረስ የሳቸው ወኪልም የአብርሃ ልጆችም ገሰዋል። ከዛ በፊትም ኢትዮጵያውያን ግን ቢያንስ አራት ጊዜ እዛ ሄደዋል። ከየመን በተለየ ከየመን ሌላ በመሀል አረብ አረቢያን ፔኒንሱላ በመቶ ሰላሳ ኤዲ አንድ አይሁዳዊ ራባይ አኪቫ የሚባል ወደ አረብ አገር ይሄዳል። አካሄዱ ምንድነው? እዛ ብዙ አይሁዳውያን ኮሚኒቲ ነበሩ። ሮማውያን አንጻር ሮማውያን ለማመፅ እነርሱን ለማስተባበር ሲሄድ ምን ያያል? እዛ አንድ ህንፃ ያል ህንፃ፣ የተገነባ ህንፃ አብዛኛው የሚኖረው ግን ድንኳን ውስጥ ነው። ድንኳን ውስጥ የሚኖሩት አረቦቹ ናቸው። እዛ ህንፃ ውስጥ የሚኖሩት ጥቁር ባልና ሚስት ናቸው። ምንድን ናቸው እነዚህ ብሎ ሲጠይቅ እነዚህ ኩሻዊ ንጉሥና ንግሥቲቱ ናቸው ይባላል። እንግዲህ ይሄ ከየመን ውጭ ነው ዋናው አረብ መሃል እና የታሪክ ማስረጃው እንደሚቀርበው እንደሚባለው ከዛ መጥተው አሰለጠኑ ሳይሆን የታሪክ ማድረጃው ከኢትዮጵያ እየሄዱ እዛ እንደኖሩ እዛም እንደተቀመጡ ነው የሚያሳይ። እሱ አንደኛው ጽሑፈ ታሪክ ነው። ሁለተኛው አውሮፓውያን የኢትዮጵያ ታሪክ ሊቃውንት፣ በተለይ ጆብሉ ሉዶልፍ የሚባል ጀርመናዊ በአስራ ስድስት መቶ ሰባዎቹ የኢትዮጵያ አዲስ ታሪክ ብሎ ጻፈ። ከዛ በኋላ አውሮጳውያን ተከተሉ። እሱም ከቤተ አምሃራ ከሄደ አባ ግሪጎሪየስ ከሚባል ግእዝም ተማረ። የግእዝና ላቲን ዲክሽነሪም ጻፈ። እሱ መሰረት ጣለ ስለ ኢትዮጵያ ታሪክ ጥናት። ከዛ ብዙዎች ቀጠሉ። ኢትዮጵያን ማርናት ብዙዎችም አጠኑ ብዙዎችም በተለይ በቋንቋና በስነ ቁፋሮ በአርኪኦሎጂ ትልቅ አበርክቶ አድርገዋል አውሮፓውያኖቹ። ሶስተኛው ቻፕተር ስለ ጥንታዊት ኢትዮጵያና ጥንታዊት ግብፅ ነው። አራተኛው ቻፕተር የግዕዝ ፊደልና መጽሐፈ ሄኖክ ነው። መጽሐፈ ሄኖክ የሚባለው ለነገሩ ሄኖክ በአረብኛ ኢድሪስ ነው የሚባለው። ኢድሪስ ደረሰ ከሚባለው ግስ የወጣ ነው። ደረሰ ደግሞ አረብኛ ከግዕዝ የተዋሰው ነው እና ኢድሪስ ጸሐፊው ለማለት ነው እና በአይሁዶችም በክርስትናም በእስልምናም የሰውን ልጆች የጽህፈትን ጥበብ ያስተማረ ሄኖክ ነው ይባላል። ሄኖክ እንግዲህ ቅድመ ኖኅ ነው። ከአዳም ሰባተኛው ነው እና ኢትዮጵያውያን ግዕዝ ፊደል ሄኖክ ካስተማረው ጀምሮ አራት ሺህ ዓመት ከክርስቶስ ገድ በፊት ምናምን ይላሉ። ያም ሆነ ይህን አለቃ ትረ ሴኔ ሰው ስለ ግዕዝ ፊደል ሲያወሩ መሰረቱ መጽሐፍ ሄኖክ ነው ይሉና መጽሐፍ ሄኖክ ውስጥ አንድ መጽሐፍ አለ። መጽሐፍ የሚጠተ ብርሃናት የሚባል የብርሃናት መመላለስ የፀሐይና በተለይ ጨረቃ የከዋክብት መመላለስ የሚል እና እዛ ላይ ይምድር ታትሆን ፀሐይን የምትዞረው ጂኦሴንትሪክ ፀሐይ ናት ምድርን የምት ዞረው እና ፀሐይ ምድርን ለመዞር 364 ቀን ይላል። አንድ ቀኑ አይገባኝም። በነገረ ከዋክል 364 ይባላል። ኔንኬት 182 ቀን በምስራቅ 182 ቀን በምዕራብ እንዲህ ነው የምትዞረው። እንዲ ኖርት ሳውት ሳይሆን ፀሐዋ ምዕራብና ምስራቅ ነው። እና እንደዛ መንፈቅ ስድስት ወር 182 ቀናት በምስራቅ እሱን ስትጨርስ ሪና መዓልት ሌሊት፣ የሌሊትና የቀን እኩልነት በፈረንጆች ኤኩኖክስ ይሉታል። ወን ዘ ደይስ ን ዘ ናይትስ አር ኢኳል። ከዛ ደግሞ በምዕራብ እንዲሁ 82 ስፕሪንግ ኤኩኖክስ ቨርናል ኤኩኖክስ ይባላል። ማርች 21፣ ዲሰምበር 21 እነዚህ ናቸው ቨርናል እና የኢትዮጵያ ፊደል ደግሞ ይላሉ እኚው ሰው እያለ፣ ያለቃ አስረስ እንዲህ በአግድም ሲነበብ ሃግ እዝ አለም የተፈጠረች እሁድ እሁድ አሃዱ ማለት ነው። አንድ ነው መጀመሪያው ዕለት፣ ሰኑ፣ ሰሉስ ሶስተኛ፣ ረቡዕ አራተኛ፣ ሐሙስ አምስተኛ እያለ እስከ ቅዳሜ እስከ ሆ ሳብዕ ሰባት ነው። እነዚህ አንድ ሳምንት ይወክላሉ። ሰባቱ ሆሄያት ወዲህ ደግሞ ሀያ ስድስት ሀያ ስድስቱን የግማሽ አመት አመት ሀምሳ ሁለት ሳምንት ነው ሀያ ስድስት ጊዜ ሰባት መቶ ሰማኒያ ሁለት የመጽሐፍ ሄኖክ የብርሃናት የሚለው ልክ ይህንኑ ነው እና እንዴት ተመሳሰለ ብለው ኔልኬ የግዕዝ ፊደል ከመጽሐፍ ሄኖክ አይለይም ይላል ይላሉ ቀጥሎ አምስተኛው ዝረግፅ መጽሐፍ ቅዱስ ነው። እዛ ውስጥ ብዙ አልገባም። የግ ሀዝም አብዛኛው ከግሪክ ፊደል የመጣ ነው ይባላል። ይህም ማሓሰት ነው ዋይነኝ ሰባተኛው ምዕራፍ ኢትዮጵያና አሬቢያ ነው። ትንሻን እርግጥ ብዙ ግንኙነት የነበራቸው ናቸው። ግን ስልጣኔው ወዲህ መጣ የሚለውን ይጠይቃል መጽሐፉ። ስምንተኛው የግዕዝ መጽሐፍት ፋይዳ የሚል ነው። የግዕዝ መጽሐፍት ፋይዳ ለምሳሌ አንድ እንግሊዛዊ ሂስትሪ ኦፍ ዘ አረብስ ብሎ በጣም ስታንዳርድ ቡክ የሚቆጠር አለ። እሱን ለመጽሐፍ እሱን ለመጽሐፍ ይቅርታ እሱን ለመጽሐፍ የጠቀመው በግዕዝ ዮሐንስ መደብር የሚባል መጽሐፍ ጥንት በግሪክኛ ተጽፎ ወደ አረብኛም ተተርጉሞ ነበር። ከአረብኛ ወደ ግዕዝ ተተረጎመ። አሁን በአረብኛውም በግዕዙም የለም፣ ግን በግዕዙ ስላለ ወደ እንግሊዝኛ ተተርጉሞ፣ ይህን የጻፈው ዮሐንስ መደብር የሚባል ኤጲስቆጶስ ይሁን ጳጳሴ ነበር። ግብፅ አገር አረቦች በነቢዩ መሐመድ ይሁን ልከሱ በኋላ ግብፅን ሲወሩ እስልምና ግብፅ ሲገባ የአይን ምስክር የነበረ የጻፈው ነው እና ይህ እንግሊዛዊ የአረቦችን ታሪክ ለመጻፍ ይህን ማጽሐፍ ባላገኝ ኖሮ ትክክለኛውን የአረብ ታሪክ ባልጻፍኩ ነበር ይላል። እና የግዕዝ መጽሐፍ እስከ መጽሐፈ ሄኖክ ሌላ ሌሎችም ሌሎችም በግዕዝ ብቻ የቆዩ ለዓለምም የተረፉ አሉ ለማለት ነው። ሌሎቹ ሁለቶች የግዕዝ ቅኔ ምናምን የሚል ናቸው። አሁን ወደዚህ ወደን ትኗልም አልምጣ ወደዚህ እንት ይቻንዲ ጥቅስ መጽሐፍ ቅዱስ መዘዝ ያልኩት ቁርአን ከአረብኛ ውጭ ሌላ ሌላ አስመስካሪ ስለሌለ ብዙ ጠብ አያስነሳም። ቁርአን የሚሉ ያሉ ጥቅሶች የመጽሐፍ ቅዱስ ግን መቶ ቋንቋዎች ምን ይበልጥ የሚሆን ተተርጉሞ ይሆናል በየጊዜውም ተተርጉሟል። እንግዲህ የመጀመሪያዎቹ የመጽሐፍ ቅዱስ ጥቅሶች አንድ ጥቅስ ናት። መኃልየ መኃልይ ዘሰሎሞን ሶንግ ኦፍ ሶንግስ የሚለው የመጀመሪያዎቹ ሶስት ጥቅሶች ከክርስቶስ ልደት በፊት መጀመሪያ በእብራይስ ቀጥሎ በግዕዝ በምኒልክ ጊዜ ከመጣ ቀጥሎ 250 ከክርስቶስ ልደት በፊት ሰብቱዋግኝት ወይ ኦሪተሊ ቃናት ይቅርታ፣ የሚባል ሶስቱ አንድ ነው አተረጓጓማቸው። እዛ ምዕራፍ አንድ ቁጥር 5 ውስጥ ሴትዮዋም ትላለች፣ ጥቁር ነኝ እና ውብ ነኝ ትላለች፣ ጥቁር እና ቆንጆ ነኝ ትላለች። በአራተኛው መቶ ክፍለ ዘመን የላቲን ቅዱስ ሴንጂሮም የሚባል ሲተረጉመው፣ እሱም ከዕብራይስጥ አይቼ ከግሪክ አይቼ ነው የሚለው። ግን ለምን እንደሆነ እቺ እና የምትለዋን ባት ብሎ ተረጎማት። ኒግራሱም ኤጎ ኒግራሱም ሴድ ፎርሞዛ፣ ጥቁር ነኝ ንግን ነገር ግን ቆንጆ ነኝ። ይሄ ምን ማለት ነው? ነገር ግን አፍራሽ ነው። ጥቁርነትና ቁንጅና አብሮ አይሄድም። የድሮው ግን ጥቁረትና ውበት አብሮ ይሄዳል። አሁን ግን ቅላት መልክ አይፈጅም፣ ሆነና ጥቁረት ግን መልክ ይፈጃል። ጥቁር ነኝ ነገር ግን ውብ ነኝ አሉ። ኋላ እኛ እንግዲህ ኢትዮጵያውያን ኦሮሞ ምንሆን፣ ትግራይ ምንሆን፣ አማራ ምንሆን፣ ለነገሩ በቋንቋ ምክንያት ደግሞ ሴም ኩሽ እየተባባል ነው በመጽሐፍ ቅዱሱን የወሰድ እንደ ሁላችንም የኩሽ ልጆች ነን። የትግርኛ ምናምን ሴም ቋንቋዎች ይባሉ እንጂ በዘር ሀረግ ከግብፅ ጀምሮ ሚዝራይም፣ ኩሽ፣ ፉጥ፣ ከንአን የሚባሉ የካም ልጆች የጥቁር አንድ ነን። የዘር ልዩነት የለም። አሁን ግን የቋንቋ ሊቃውንት ሴማዊ፣ ኩሻዊ እያሉ ያዩን። ደግነቱ አንድ አይሁዳዊ በ1950ስ ሴሚቲክ ፋሚሊ ኩሽቲክ ፋሚሊ የሚለውን የለ አፍሮ ኦሺያቲክ ፋሚሊ ነው ሴሚቲክ ሳብ ፋሚሊ ነው ኩሺቲክ ሳብ ፋሚሊ ነው ብሎ ትዝ እንኳ አቀራረበን። ያም ሆነ ይህ ግን በአማርኛ፣ በትግርኛ፣ በኦሮሚፋ እርግጠኛ ነኝ በላታኛ፣ በሌላውም ቋንቋ ሁሉ ከላቲኑ ወይ ከኪንግ ጄምሱ አይ አም ብላክ ባት ኮምሊ አይ አም ብላክ ባት ከምልየ ድሮ እንግሊዝኛ ቢውቲፉል ማለት ነው። አይ አምብላክ በት ቢውቲፉል ጥቁር ነኝ። አማርኛው ነገር ግን ውብ ነኝ። ትግርኛው ጸላም እየ ግናኸል ጽብቕቲ እየ። ኦሮሚፋው አንጉራአቻ ገይሩ ነገር ግን እያለ ማለት እንግዲህ ይህ ምንድን ነው መዘዝ ያሰኘኝ? ራሳችን እህቶቻችን አሉ፣ ሴት ልጆቻችን አሉ፣ እናቶቻችን አሉ። ለምን እንደ አጋጣሚ ነው ቆንጆ በሆን እንጂ ጥቁር ቆንጆ ሊሆን አልችልም ብለው ለምን ያይሰማቸዋል በሚል ነው መዘዝ ያልኩት፣ እና ደግነቱ አንድ እንግሊዛዊ ቄስ ሬቨረንድ ግሊቭ የሚባል ፊሎሎጂስት የሚባሉ መፍቀሬ ቃላት መፍቀሬ ቋንቋታት ማለት ነው። ፊሎሎጂስ ይችን መሀሌ መሀሌ ግዕዟን የተለያዩ ግዕዝ ቨርዥንስ ወስዶ ከዛ ትክክለኛው ዘማዘር ቴክስት ብሎ ያወጣት ጸላም አነ ወማዕድም ወማዕድም ነው የሚለው እሱ ግን መምህር ዘርዓ ዳዊት ወማዕድምት ሴት ስለሆነች ት መጨመር አለበት። ወሰናይት ነው የሚለው አብዛኛው ግዕዝ ግን ወማዕድምት እምና አዋልደ ኢየሩሳሌም። አብዛኛዎቹ አብዛኛዎቹ የትርጉሞች የአማርኛውም ጥቁር ነኝ ነገር ግን ውብ ነኝ፣ እናንተ ኢየሩሳሌም ቆነጃጅቶይ። አድሬሲንግ ቮኬቲቭ ኬዝ ይባላል። ግን የጥንቱ የሚለው የግዕዙ ሰላም አነ ወማዕድምት እምና አዋልደ ከእናንተ ይልቅ ቆንጆ ነኝ ነው የሚለው እናንት ብሎ አድሬስ አይደል የሚያደርገው። ንጽጽራዊ ነው። ይበልጥ ቆንጆ ነኝም ነው የሚለው። የእንግሊዛዊው አልስ ሀቀኛውን አስቀምጠዋል። ዋናው እንግዲህ ምንድነው የመጽሐፍ ቅዱስ አሁን ለምሳሌ ብዙ ቦታ ኢትዮጵያ ትጠቀሳለች አደለ መጽሐፍ ቅዱስ ውስጥ ግን በየጊዜው መጽሐፍ ቅዱስ አንድ ላይ ቁርን በየጊዜው ስለሚከለስ ድሮ ኢትዮጵያ የሚል የነበረውን ኩሽ የሚለው እኮ ኩሽ ኮ ኢትዮጵያ አይደለችም ሱዳን ናት እያሉ ኢትዮጵያ ታበጽ አበ እግዚአብሔር የሚለው አሁን ሱዳን ታበጸ የደወሃሀበ እግዚብሔር እንደዚህ እንደዚህ እያለ ነው። በጭሩ ይህን ለማለት ነው ይፈልግ እግዜርስልኝ ዶክተር ኃይሉን አሁን በድጋሚ አመሰግናለሁ። የዶክተር ኃይሉ ሀብቱ መጽሐፍ አክሱም ግሊምስ ኦፍ አን አፍሪካን ሲቪላይዜሽን እዚህ በር ላይም አይቼዋለሁ። እሱንም ማግኘት ትችላላችሁ። በእሳቸው ላይ የእሳቸውን ለማብራራት ወይም ሰመራይዝ ለማድረግ አልሞክርም። ጥርምጥን ያለች በምትገባ መልኩ የቀረበች ና። ምናልባት በተለይ መጨረሻ ላይ ያመጡትን የጥቅሷ መዘዝ ዶክተር መሀመድም ሲያነሳቸው ከነበሩት የአነባበብ የክሪቲካል ሪዲንግ መንገድ ጋር ልናያይዘንም እንድናስበው ልናስባት የምንችላት ናት ብዬ አስባለሁ